ተዋህዶ መሸሸጊያዬ፣ ኦርቶዶክስ መጠለያዬ፣ ሰላምሽ ከፍ ይበልል፣ እናቴ ሁሌም ኖርል፣ ሰላምሽ ከፍ ይበልል። በስመ አብ ወወልድ ወመንፈስ ቅዱስ አዱ አምላክ አሜን። ሰላም ተወዳጆች እንደምን አላችሁ? እኔ የፍጥረት ሁሉ ባለቤት እግዚአብሔር ይመስገን በጣም ደህና ነኝ። ተወዳጆች እንግዲህ ዛሬ በአንዳንድ ሀሳብ ዙሪያ ሀሳቦች ምችራለው ለትውልድ እንድታጋሩ ያድራ መልእክቴ ነው። ተወዳጆች እንግዲህ ምራ ግብርስ ጀምሩ ላይክ በማድረግ የዚህ የብንያም ሽታይ ኦፊሻል ቻናል ለትውልድ እንዲደርስ ከዚህ በኋላ እንዳልኳችሁ ጀገን አድርገን የምንሄድባቸው ነገሮች አሉ። ስለዚህ በዚህ ጉዳይ ላይ ጠንካራ ጠንካራ ሀሳቦችን ስናነሳ የእናንተ አብሮ መቆም ያስፈልገናል። እውነትን እስከተናገርን ድረስ ከቅድስት ቤተክርስቲያን ትምህርት ገሸሽ ያልን ቀን የሰዓትን ቀን ደግሞ የእናንተን ግሳጼ ከወዲሁ እንጠይቃለን። ነገር ግን የቅድስት ቤተክርስቲያን ትምህርትን በተመለከተ ዛሬ ብዙዎች ዝም ባሉበት እየጮሆናለንና ትውልድ እንድትነቃ ያደራ ምልክቴ ነው። ዛሬ እንግዲህ በሁለትና በሶስት ሀሳብ ዙሪያዎች ላይ አነሳለሁ። በመጀመሪያ ደረጃ እንግዲህ ስለ ጎንደር ነው። ጎንደር አካባቢ አንድ መናፍቅ አገልጋይ በዛ ቦታ ሄዶ ብዙዎች በመንፍቅና ውስጥ አሉ እና ብዙዎችን እያሳተ ነው የሚል ነገሮች ተነስተው በየሚዲያው እየተንሸራሸሩ አሉ እና በእውነት ለመናገር ስለዚህ ጠንከር ያለ ሀሳቦችን ለመቸር ፈልጋለሁ። በመጀመሪያ ደረጃ እኛ ቀድመን ብዙ ነገር ተናግረናል። አሁን በመጀመሪያ ደረጃ በደንብ ሊሰመርበት የሚገባው ቤተክርስቲያን ምን እየሰራች ነው? አሁን ለምሳሌ መንፈቅና አቅም እኮ አግኝቶ አይደለም። ግን የቤተ ክርስቲያን ዝምታ፣ የአንዳንድ ሊቃውንቶች የራስ ጋ ትኩረት፣ በአንድም በሌላ የኮምፒቴሽን ጉዳይ መሰል ነገሮች አደጋ ውስጥ ለውናል። ምን አይነት አደጋ ውስጥ ለውናል? ትውልዱ ላይ ማለት ነው። ትውልዱ ላይ ስለዚህ እኔ የውላችሁ በወሎ በጎጃም በጎንደር በትግራይ ያለውን ሚሽን የፕሮቴስታንቱን ነገር በየጊዜው ሰርቼበታለሁ። ነው እንግዲህ ላለፉት አራት ዓመት ከምናምን አሁን አምስት ዓመት ሊሆን ሆኖ ሰርቻለሁ፣ አሳይቻቸዋለሁ እዛኛውን ቤት እያለሁ ተናግሬያለሁ። አልፎ ተርፎ እንግዲህ ጎንደር እና ባህር ዳር በነበርኩ ጊዜ የተመለሱ ሶስት ሺህ ብር ሲከፈላቸው የነበሩ አራት መቶ አገልጋይ ነን የሚሉ መጨረሻ ላይ ገንዘባቸው ሳይከፈል የመለስኳቸው ሁሉ እንዳሉ በአደባባይ ተናግሬያለሁ። አልፎ ተርፎ አሁን ከነስም ከነምናምኑ እያነሳን የነገርናችሁ ሰዎች አላችሁ። በዚህ አጋጣሚ እንግዲህ አቶ ጸጋዬ በዚህ በጎንደር አካባቢ ላለው እንቅስቃሴ ከአንድ ስድስት ሰው እየረዳ እንዳለ ተናግረናል። እያንዳንዱ ነገር እኮ በደንብ የታወቀ ነው። ቤተ ክህነትም ያውቀዋል። ይህን እውነት በነገራችን ላይ ቤተ ክህነትም ያውቀዋል ብንናገር መረጃ ብንሰጥ በግልጽ በግልጽ ዝምታ መርጧል። ታዲያ እቺ ቤተክርስቲያን እንግዲህ የዛሬ ሰባት ዓመት ነ የራሴ እንግዲህ አሴምብል ሶፍ ጋድ ቸርች እያለው አንድ ሙከራ ሞክረው ነበረ። የዛሬ ሰባት ስምንት ዓመት የባህርዳር አብያተ ክርስቲያናት ህብረት ከጎንደሮች እንዳለ የአማራ ክልል አብያተ ክርስቲያናት ህብረት ቲቪ ጆሹዋ የሚባል አንድ ሀሰተኛ ነብይን ለማምጣት ድርድር ነበር። እንደምታስታውሱት ባህርዳር ላይ ወደ አምስት ሺህ ምናምን ካሪ አሴምብል ሶፍ ጋድ በተለምዶ ጉባኤ እግዚአብሔር ቤተ ክርስቲያን የምትባል አለች፣ እና ያ እንግዲህ እኔ ነበርኩበት ነው። እዛ ቦታ ላይ ፓስተር ታድ የሚባል ሲባል እኔ ጓደኛ ነበር ፓስተሩ ማለት ነው። እና ቲቪ ጆሹዋን ለማምጣት እነ ፓስተር ጻድቁ፣ እነ ፓስተር ስለሺ መሰል፣ እነ ፓስተር ማሙሻ ምናምን ነገር እነ ሰለሞን ተደራድረው ብዙ ነገር ሞክረው ነበር፣ በነገራችን ላይ ማለት ነው። ነገር ግን ጠንካራ አመራር ስለነበረ ሊደረግም የነበረው ስቴዲየም አልፈቅድም ሲባል አሴምብሊ ግቢ ውስጥ ነበረ። እንደምታውቁት ትልቅ ቅጥር ግቢ ስለሆነ ማለት ነው። አሁን ለአራት ነው ምናምን ገራዥ ሆኗል፣ ከቻርች ውጭ ማለት ነው። ስለዚህ ያን እንኳን ጠንካራ ስለነበረች ኦርቶዶክስ አሁንም ጠንካራ ነች። አንዳንድ ልምጥምጥ የሆኑ ሰዎች ነው እያስደፈሯት ያሉ። ዛሬ እንግዲህ በጣም ጠንክሬ እናገራለሁ እንደ አዲስ ይህን ጉዳይ እንደው ተወረደን ምናምን ነገር የምትሉ ሰዎች ካላችሁ የነበረ ነገር ነው፣ ግን አቅም ያጣበትን ነገር ምን ነው ዛሬ እድል መክፈት ጀመርን የሚለውን ነገር ለማሳየት ነው። ስለዚህ እዛ ቦታ ላይ ሊደረግ ተባለ። ከዛ በኋላ አባቶቻችን በጽኑ መሰል ነገሮችን ተነሳ። ለምን ብትሉ ሐሰተኛ ለመምድ ስለሚያደርግ ማለት ማለት ነው፣ የአጋንንት ልምምድ ስለዚህ ያንን ልምምድ የሚፈልጉት እኛ ቤትም ያሉ እኛ ቤትም ያሉ ጠንቋዮች ይፈልጉት ነበር። ጠንቋይ ከሰው ተሽሎ ለመለየት በጥንቁላ የሚደረግ ግድያና ፉከራ በደንብ እናውቀዋለን። በደንብ እያየነው ነው። በነገራችን ላይ እነ ዳንኤል ክብረትና አብይ አህመድ በየገዳሙ የሚዞሩበት ነገርን ልንገራችሁ የቤተ ክርስቲያን የአይደለ ጥንቁላን ፍለጋ እንደሆነ ይታወቃል። እነ ዳንኤል ክብረት በአንድ በሌላ ለነገርኩት ጥበብ ተብሎ በቤተ ክርስቲያን ስም ትክክለኛውን የቤተ ክርስቲያን የተሰጣትን ጥበብ መጽሐፍ ቅዱስ የሚያስተምረውን እውነት ይህንን አብዝ በማድረግ ለጥንቁላ እድል እንዲሰጥ የሚደረጉ የረከሱ አሳሰቦች ስላሉ፣ ስለዚህ ተናግሬ ነው እነማን እነማን እንደሆኑ በነገራችን ላይ ልትደነግጡ ትችላላችሁ። አንዳንዶቹ መናፍቅ ሆነው ከዛ በኋላ እንዴት እንደተመለሱ ሁሉ ልትደነግጡ ትችላላችሁ ማለት ነው። ለምሳሌ ወሎ ላይ ሆኖ ሲመራ የነበረው ዋና የነበረው አሁን በኦርቶዶክሱ ትልቅ ሰባኪ ነው። እንዴት እንደተመለሰ ሁሉ ልትደነግጡ ትችላላችሁ። እነ አይመረ፣ እነ ማነው፣ እነ ጸጋዬ ብዙዎች ማለት ነው። ለምን ብትሉ ገንዘብ ማለት ነው። እናትን አውጥተው እየሸጡ ስላለ ማለት ነው። ስለዚህ ቤተ ክርስቲያን በመጀመሪያ ላይ ትምህርቷን አሁን አባቶች ሊቃውንቶቹም ትምህርቷ ላይ ፎከስ አድርጉ፣ ራሳችሁ ላይ ሳይሆን ትምህርቷን አስተምሩ። አምስቱ አማደ ሚስጥራት፣ ሰባቱ የቤተ ክርስቲያን ሚስጥራትን ካስተማራችሁ ህዝቡ በጽኑ ይቀው። ምክንያቱም የሥላሴ ትምህርት ፕሮቴስታንቱ ጋር የለም፣ ሚስጥረ ስጋዊት ፕሮቴስታንቱ ጋር የለም፣ ሚስጥረ ጥምቀት። ይህ አምስቱ አማደ ሚስጥራት የታመነ ነው፣ በቃሉ እውነት ማለት ነው። ግን ከዚህ ይልቅ አንዳንድ ሊቃውንቶች አሁን ያዙት የቤተ ክርስቲያን የሆነን ነገር ለራሳቸው ጥቅም እያበጃጆት ነው፣ ለራሳቸው ክብር እያበጃጆት ነው። ይሄ ደግሞ ከጳጳስ እስከ እታች ሊቃውንት ድረስ ያለ ኔትወርክ ነው። በነገራችን ስለዚህ፣ አሁን በጎንደር እንዲህ አይነት ነገር እኛ እኮ ጎንደር አካባቢ እኮ ሚሽኑን የሚመራውን እኮ የዛሬ አመት ከምናምን በፎቶ ከነሱም እኮ አቅርበናል። ነገር ግን አንዳንዶች አንዳንዶች በጳጳስ ደረጃ እንኳን በመንፍቅና ህይወት ውስጥ ስላሉ ረጅም ተረጅም የሚሆኑበት ሲስተም ስላለ ለዚህች ቅድስት ቤተክርስቲያን ጠላቷ ሆነው በነገራችን ስለዚህ አሁን በጎንደር አካባቢ በባህር ዳር አካባቢ እንግዲህ እየተደረገ ያለውን ነገር እንደምታውቁት የነ ማሙሻ ፈንታ የተለያዩ የነ አብርሃም የተለያዩ የፕሮቴስታንት ሰባኪዎች እንጀራቸው ነው በነገራችን ላይ ፕሮጀክት ይቀርጻሉ። ምክንያቱም ለምሳሌ ማሙሻ ፈንታ ላንሳላችሁ። ማሙሻ ፈንታ ህይወት ብርሃን የሚባል ቸርች ውስጥ ነው ያለው። ህይወት ብርሃን ወደድክም ጠላም ፕሬዚዳንት የምታደርገው ከሲዳማ የመጣ ነው። ሲዳማ የሆነ ነው ፕሬዚዳንት የሚሆነው። ስለዚህ ማሙሻ ፈንታ ቴዎሎጂ እያስተማረ አንዳንድ መድረክ ላይ እየሰበቀ ከዛ በኋላ የኦርቶዶክስን ለማጥፋት የሚደረግ ሚሽን ውስጥ እስከ ቤተ መንግስት ድረስ አገሩ ጭምር ማለት ነው፣ አማራ ክልል ነው አገሩ፣ ድረስ ያን ፕሮጀክት ቀርጾ እንጀራ እየበላ ከፈረንጆቹ ጋር ይኖራሉ። ስለዚህ እንዲህ አይነት ነገሮች አሉ። ስለዚህ አሁን ቤተ ክርስቲያን ምን ማድረግ አለባት? ትምህርቷን መግለጥ እኔ ሁል ቀን እናገራለሁ። እኛ ጋር አሁን አባቶች መታችሁ ጥልቅ ትምህርት አታስተምሩ። በቃ የቤተ ክርስቲያንቱን ለምእመናን የሚገባ ትምህርት አስተምሩ እንላለን። በግልጽ አማርኛ አታመሳጥሩት። በቃ ቤተ ክርስቲያን ቤተ ክርስቲያን በአንድምታ የተቀመጠው ነው። ስለዚህ አንድምታ ታሁን ለህዝቡ በሚሆን መጠን አስቀምጡ እንላለን። ቤተ ክርስቲያን ልዩ ስለሆነች ልንገራቸው፣ እውነተኛዊቱ የክርስቶስ ቤተ ክርስቲያን ኦርቶዶክስ ተዋሕዶ ናት። ይህንን መቶ ፐርሰንት አምነን ነው የተከተልናት በነገራችን ላይ እናንተም ብንላይማ አንዳንዶቻችሁ ቤተክርስቲያንን በቁሙ አልሸጡም ስትደራደሩሉ እናያቸዋለን። ታስደነግጡናላችሁ ማለት ነው። ስለዚህ በጎንደር አካባቢ በነገራችን ላይ በቤተክርስቲያን ታሪክ እንግዲህ የጎንደር ካቶሊክ ቤተክርስቲያን ከኦርቶዶክስ ተዋሕዶ ቤተክርስቲያን ካህናት ወስዳ ነው የምታስቀድሰው። ይህን ታውቃላችሁ። ካህናት ወስዳ ነው የምታስቀድሰው። ካህናቶቹ አበል እየተሰጣቸው ካቶሊክ ቤተክርስቲያን እየሄዱ ይቀድሳሉ። ቤተ ክርስቲያን ግን ራሷን፣ ምዕመኗን፣ አገልጋዮቿን አልሸነከለችም። የካቶሊክ ቤተ ክርስቲያን እንግዲህ በግልጽ አማርኛ በጉባኤ የሚታወቅ ነው። አይደለም እኛ የውሾች ጉባኤ ጉባኤ ቀለባት የምንለውን አብሮ መኖር፣ መከባበር፣ በማህበራዊ ጉዳይ አብሮ መሳተፍ አንድ ነገር ሆኖ እምነት ሃይማኖት ላይ ግን ይህን ታውቋላችሁ። በጎንደር ያሉ የካቶሊክ ቤተክርስቲያናት በባህር ዳር አንዳንድ ቦታ ላይ የኦርቶዶክስ ካህናቶች አበል እየተከፈላቸው ካቶሊክ ቤተክርስቲያን እንደሚቀዱስ ታውቃላችሁ። በባህር ዳር በጎንደር ያሉ የፕሮቴስታንት ቸርቾችን በደንብ አውቃቸዋለሁ። በነገራችን ላይ ፍኖተ ሰላም፣ ወሎ እያንዳንዱ ቦታ አብዛኞቹን አውቃለሁ። በነገራችን ላይ ፕሮጀክት የወጠ ነው ነው በነገራችን ላይ ስለዚህ አሁን ደግሞ በመንግስት የሚደገፍ ነው ይላችሁ። አንዱ ነ ልንገራችሁ፣ ሰሜኑን በጦርነት እናዳክመዋለን፣ ከዛ በኋላ እንዳያርስ ገበሬው እናደርገዋለን፣ ስንዴ ሲቀበል እምነቱን እንቀይረዋለን፣ የሚል ትልቅ ፕሮጀክት አለ። አለቀ። ሰሜኑን በጦርነት ታምሰዋለን፣ ገበሬውን እንዳያርስ አርስ ታደርገዋለን፣ ከዛ በኋላ በስንዴ ተደልለዋለን። ይሄ የብልጽግና ትምህርት ነው። ቀዳማዊ መቤቷ ምን ሰርታ ትበላለች? ንገረችላ ስሮዋኮ ከዛ በተረፈ ግን ወንጌል አሁን ለምሳሌ ቤተ መንግስት አካባቢ እንደነ ዳንኤል ክብረት ያሉ ሰዎች አሁን የራሳቸውን ሞገስ ጥበብ የእጀሰብ የሞገስ ምናምን ቅራቅን በፍለጋ ይዞራል እንጂ እንደ ንጉሥ ኃይለ ስላሴ እንድንሆን የሚል የቤተ ክርስቲያን ያይደለ ነገርን ለማንሰራፋት ሱመተ እግዚአር የሚል ነው። ንጉሥ ኃይለ ስላሴ ይዞ የተነሱት ዲቴል ባላቅም ማለት ነው። ግን አሁን ለምን ይመስላችኋል ጠቅላዩ በየገዳማቱ ከዳንኤል ክብረት ጋር የሚያነፈንፉት? በደንብ ስሙኝ። ቤተ ክርስቲያን ጥንቆላን አታስተናግድ ጠንቆላል። ስለዚህ እውነተኛ የክርስቶስ ቤተ ክርስቲያንን አንድ ካህን ካህን ነው ስትሉ አንድ እያንዳንዱ እናንተ የምትቀበሏቸው አባቶቻችን የምንቀበላቸውን እግዚአብሔር ሾማቸውን አባቶቻችን ማሰብ ያለባቸው መቅደስ ውስጥ ጠንቋዩ መቅደስ ውስጥ አይገባም። በነገራችን ላይ አብዛኛው አይገባም። መሪ ጌታ በሶስት ይከፈላል ብየተናገር ያለው ስለዚህ ጎንደር ላይ ባህርዳር ላይ ፕሮጀክት ከዛ በተረፈ እቺ ትልቋን ስምዱ መቤት የሆነች ቤተክርስቲያንን በሰፋ ሚሞሪ ማሰብ ትልቅ ነገር ነው። ወላይታ በደቡብ ክልል ላይ ለምሳሌ ቤተክርስቲያን በጣም እየተዘረጋች ነው። በውጭው ዓለም በጣም እየተዘረጋች ነው። ያው እንግዲህ ቢዝነስ ተኮሩ እና ቡድናዊው ቀሩ ጎጡስ መግባቱ እንደታስብ ሆኖ ማለት ነው። ስለዚህ እኛ ቀድመን ጮሆናል። የዛሬ ዓመት ቪዲዮቻችን የምታየው ከነፎቶቻቸው ወጣናቸው ናቸው በግልጽ ማሪ ተመልሰው ገብተው አሁንም እንኳን ለመንፈቅናው የሚሰሩ ሰዎች አሉ። እቺን ወርቅ የሆነች እውነተኛ ቱ የክርስቶስ ቤተክርስቲያንን ለማድፋፋት እኔ ልንገራቸው። ኦርቶዶክስን ያወቀ የትኛውም ከምእመን እስከ ጳጳስ ለህይወት ይኖራል። ስለዚህ ትውልድ ንቃ መልእክቴ ነው። ትውልድ አስተውል መልእክቴ ነው። ተናግረናል፣ አሳይተናል እያሳየናለን። ዛሬ እነ ጆቢራው እነ ግርማ እነ ተስፋዬ አጋንንት እናስለፈልፋለን የሚሉ ወደ መቅደስ ሳይሆን የእነዚህኞቹ ሲጠፋባቸው ወደ ጩፋ ቸርች ሄዳሉ። እዛ ይለፈልፋሉ። ያኔ ኦርቶዶክሶች ምናምን ይባላል ማለት ነው። ቀድሞ ኦርቶዶክስ ነበሩ እንዴ? ለዚህ እኮ ነው ግልጹን ነገር እየተናገርን ያለ ነው። ትውልድ ንቃ፣ መልእክቴ ነው። ለህይወት ከፈለግ ቤተክርስቲያንን ቀርበ እወቀት። አንዳንዶች በሶሻል ሚዲያ ላይ ያሉ እማይነካኳዱ ለምን መሰላችሁ? መሸታ ቤት ስለከፈቱ ደንበኛ እንዳያጡ አይነኳቸውም፣ በስም እንኳን አይጠቅሷቸውም። ፎቶቸው የሆኑ አረብ ሀገር ያሉ እህቶቻችን እንደዚህ ተከበው እንዲያርገዋቸው እንዲያርገው ተዉ ምናምን አልኩኝ ምናምን ጆቢራው ብለን መናጠራ። ስለዚህ ዘመኑ ለቤተክርስቲያን ከባድ ነው። ግን መኑኝ ቤተክርስቲያን ትወጠዋለች። እኛ ባንታመን የቤተክርስቲያን አምላክ የታመነ ነው። እግዚአብሔር በአንድ ሰው ይሰራል። ለቤተክርስቲያን ምንም ነገርኳቸው፣ በጣም ብዙ ነገር አሳልፋለች። ግን አሁን በጣም የሚያሳፍረው የገዛ ልጆቹ ሀምሳ ወይ ስልሳው ቤት አልሰማም። ካቶሊክ ወስዶ አሰልጥኖ ብዙ ነገር የፈጠራቸው ያመጣባቸው ብዙ ሰዎች እኮ አሉ በነገራችን ላይ ለዚህ ነው ካቶሊክ ቤተክርስቲያን ጋር ሄደ፣ ቅዳሴ ስትቀድስ ምንም የማይሰማ ከሆነ አንተ ጋር ችግር አለ ማለት ነው። ጠንከራ ያለ ነገር ነው ዛሬ የምናገር። ስለዚህ ጎንደር አካባቢ እንዲህ ዓይነት ነገሮች ተከስተዋል። በጎንደር አካባቢ ምንፍቅና እንዲሆነዋል እንዴ፣ ነገርኳችሁ እኮ ገዳም ውስጥ ባይብል ለማደል የሄዱ ቄሶች ፓስተሮች አሉ። የፕሮቴስታንት የበጋ ነው የሚይዙት ባይብል ኮሌጅ ላይ ሲመረቁ አዲሱ መደበኛ ትርጉም ሰጥተዋቸው ማቃቸው ሰዎች አሉ። ሊቃውንቱ እዚህ ወደ ሶሻል ሚዲያ የመጡት የቤተ ክርስቲያኒቱ ትምህርት ላይ ቢተጉና ግልጽ ነገር ቢናገሩ ትውልድ ሁሉ እውነትን ፍለጋ ይመጣል። ግን አብዛኞቹ ሌላ አሳይመንት ላይ ናቸው። የቤተ ክርስቲያን ትልልቅ መጽሐፍትም በግለሰብ ሲታተም ብዙዎቻችሁ ዝም ትላላችሁ። እኛ ልክ አይደለም ስንል ቀንታችሁ ናችሁ ትሉናላችሁ። ነገ ደግሞ ያ ሰው ሲወጣ መናፍቅ። በነገራችን ላይ መዝገበ ቃላት እኮ ያዘጋጁ አባት እኮ መናፍቅ ሆኗል። መጨረሻ ላይ አትደነቅ። ስለዚህ ትውልድ ንቃ፣ መልእክቴ ነው። ስለዚህ በዚህ በጎንደር በባህር ዳር በምናምን ዙሪያ የከዚህ በፊት የሰራነውንም አጠናክረን በጠነከረ ነገር እንሰራለን። በጳጳስ ደረጃ የሚረዳቸው እንዳንናቃል። ከዛ በተረፈ ግን ምን አጎደለችበት ለዚህ ጳጳስ፣ ምን አጎደለችበት ለዚህ ቆሞስ፣ ምን አጎደለችበት ለዚህ ሰባኪ፣ ምን አጎደለችበት ለዚህ ዲያቆን ብላችሁ ሁሉ ልታስቡ ትችላላችሁ። እና ጮኸናል፣ ተናግረናል። ቤተክርስቲያን ቤተክርስቲያን ነች። ትምህርቷ ይውጣ፣ ማንም በፊቷ መቆም አይችልም። ትምህርቷን ግን ማን ያውጣው? ዛሬ የታላቁ የቤተ ክርስቲያን ሚዲያ ላይ ኢዮቲሲ ላይ የግለሰብ በቃ እንጂ የቤተ ክርስቲያኒቱ እስ አምስቱ አማደ ሚስጥራትን ሲያስተምሩን በኢዮቲሲ ላይ እስ በኢዮቲሲ ላይ እኮ ሰባቱ ሚስጥራትን ሲያስተምሩን እስ በዛ የዮዲት ጉዲትን ታሪክ ተርኩልን ሌላውንም አብራችሁ ብትዘግቡ ችግር የለበትም፣ ግን ዋናውን ዋና አድርጉ። ቤተ ክርስቲያኑን ዋና አድርጓት። ስለዚህ እውነታው ይሄ ነው። ምናልባት ነገ እግዚአብሔር ፍቅድና ብንኖር በጠነከረ ነገር በዚህ ሀሳብ ዙሪያ እንቀጥላለን ማለት ነው። ከነፎቷቸው ከነግብራቸው አንዳንዶችን ነገርኳቸው። አሁን መጥተው ትልልቅ ፖዚሽን የያዙ አሉ። እንዴት ሾልከው እንደተጠመቁ አናውቅም። አንዳንድ ከኢትዮጵያ ውጭ እንኳን መናፍቅ የነበሩ ሰዎች ዛሬም በምንፍቅና ውስጥ ያሉ በትልልቅ ቦታ እንደገና ሲሾሙ እያየን በእውነት የረከሰ ክህነት ተመልሶ ይነሳል። እሱን ራሱ እንነጋገርበታለን። አንድ ሰው ምዕመን የመሆን እድል አለው እንጂ አንድ ካህን ከወደቀ ወደ ምንፍቅና ከገባ በኋላ እንደገና ቤተክርስቲያን ወደ ክህነቱ ትመልሰዋለች፣ ወደ ነበረው ፖዚሽን ትመልሰዋለች። መነጋገር እንችላለን። ሲመለስስ እንዴት ነው? ቄስ የነበረ ሰው ሄዶ ምፍቅና ውስጥ ተልከስክሶ ከመጣ በኋላ እንደገና ቄስ ሆኖ ያንኑ ነገር ማድረግ ይችላል ወይስ እንደ ምዕመን ወይስ እንደ ሰባኪ መሆን ይችላል? እና እያንዳንዳችን ለቤተ ክርስቲያን ግድ ይበላል። ከዛ በተረፋ አንዱ ላይ ልንገራችሁ፣ አንዳንዶች በቡድን ተደራጅተው ጥንቁላን የሚያራምዱ ያለ አዋቂዎች ጠንቋዎች እነግርማ እነ ጆቢራው እነ ተስፋዬ ምናምን መሰሎች ናቸው። አዋቂ ደግሞ ጠንቋዮች ወደፊት እየመጡ ነው። ወይዘሮ አበበች የምትባል ጠንቋ ያለች። በነገራችን ላይ ወደዳችሁም ጠላችሁም ነው። በነገራችሁ ከፊታችን እንዲህ አይነት ነገር አለ። በነገራችን ላይ በቤተ ክርስቲያናችን እኮ ሴት ልጅ እኮ ዝም ትበል ነው የሚባሉ። ወደፊታ እንዲያለ ምናም ምናም በጣም ነገርኳቸው። እንደነዚህ አይነት ሰዎች ናቸው ቤተ ክርስቲያን የሚያስጠቁት። ራሱን ባህታዊ እያደረገ ከተማ ላይ እንደፈለገ እንትን የሚል እና ጠንከራ ያለ ነገር ከሰሞኑ እንሰራለን። በስተ መጨረሻ እንግዲህ ዛሬ አንድ ጋዜጠኛ በግልጽ አማርኛ ሰዶማዊ መሆኑ ከዚህ በፊት ተነስቶ ነበረ። ነገር ግን በጊዜው እንግዲህ እንዳልነበረ ለዛውም የአእምሮ ጭንቀት እንዳለበት ተደርጎ እንደምታዩት እንግዲህ ናዝሬት ላይ የተለመደ ተግባሩን ለማድረግ ሲልከሰከስ ሲልከሰከስ እንግዲህ በዛ ያሉ ወንድሞች አንድ ወንድም ራሱን እንደሱ እንደሱ አድርጎ መጨረሻ ላይ እዛ ቦታ ላይ በመጣ ጊዜ እንግዲህ በግልጽ ገልጠውታል። ያችሁ ግን አንዱ ነን እንገራችሁ። ይሄ ሰው ጋንዳ ቢሆን በጎማ ነበር የሚቃጠለው። በነገራችን ላይ ከባድ ስር ነበር የሚያጋጥመው። በነገራችን ላይ በዛች ቪዲዮ ብቻ ማለት ነው ሚስት ሌላውን አያተቡት። ግን በትምህርት በፖሊሲው ላይ ሲገባ ማንማን ጮኸ? ለዶክተር ስዩም አንቶኒዮስ እኮ ብዙ ነገር እኮ ብሏል የሚታወቁ ብዙ ብዙ ነገር ብሎ እና በዚህ ዙሪያ እንግዲህ የዶክተር ስዩም አንቶኒዮስን እንዲሁም ደግሞ የሌሎቹን ንግግሮችን ይኸው አስገባላቸዋለሁ። ሁላችሁም ስሙ። እንግዲህ መንግስት ምን ያደርግ ይሆን? መንግስት ምን ያደርገው ይሆን? ይህንን ሰዶማዊ ምን ያደርገው ይሆን? ሚዲያ ላይ ሆኖ ጋዜጠኛ ሆኖ ምን ይሆናል? በትምህርት ፖሊሲው ላይ ሲገባ ስንቶቻችሁ ተቃውሟቸዋል? የሁለቱ ንግግር ሰምተን መርሃ ግብራችን እንጨርሳለን። ዋነኛ የግብረሰዶ ማቀንቃይ ወንጌላውያን አማኞች ሰሞኑን በሆነውን ጉዳይ የማን ድምፅ ነው የተሰማው? በሚዲያዎች የወንጌላውያን አማኞች ድምፅ የለም። ምን እያሉን እንዳሉ ታውቃለ። ሌሎች እግዚአብሔር ይባርካቸው ድምጻቸውን አሰምተዋል፣ በገባቸው በተረድተዋል። ስለኛ ምን እንዳሉ ታውቃለ? እነሱ እኮ ያው በምዕራቡ ዓለም ጉዳዩ እነሱ ነው። ስለዚህ ነገም እዚያ ያሉት ምን እንደሚሆኑ ማን ያውቃል እየተባለ ከዚህ በላይ ውርደት ሞት ለኛ የለ። እና እንዴት ነው ወንጌላውያን ወጥተን በምድራችን ይሄ እርቁሰት እንዲሆንን አንፈቅድ ብለን ድምጽ ማናሰማው? ይህን የሚያሰማ አካል ይጥፋ። አንድ ቤተክርስቲያን ይጥፋ። አንድ ህብረት ይጠፋ። አንድ ቤተክርስቲያን ይጥፋ። ይህንን በቃ በግልጽም ቃው የሚገርም ይሄ ይሄ ችግር ወጣቶች ጋር ብቻ አይደለም። የተጋ ባልና ሚስት መካከል ግብረሰዶማዊ ልምምዶች ከገቡ ቆይተዋል። እኛው መካከል ማለት ነው

በቃ እስቲ እንዳልኩት ስልክ ይሰራል አይደል? ያው እየሰራ ነው። እሺ ሲ ታይፕ ቻርጀር አለ ወይስ ልምባ? አለ። ኦኬ ነው አንተ በቃ እሺ ነው ትንሽ አባት እሺ፣ በቃ ቃም ግዛ ማቴሪያል ለይታችን። አረ ምንም ችግር የለም። ምን አንተ ተጨማሪ የምትፈልገው ነገር አለ ኤክስትራ? አይ ቆይ የአንተ እንደው መጀመሪያ፣ በቃ እሺ፣ ችግር የለም ቢጃማ ይዤ ልምጣ። እንደ ደስ ያለህን ይዘህ ና፣ አንተ የፈለግከውን ይዘህ ና ነዋ። አለ አንተ ጋር? አህ አህ በእኔ ሳይዝ አይሆን። የእኔ ሳይዝ ነው አይሆንህማ። አንተ ትንሽ ሳይዝ ከኔ ተልቅ የሌለ አህ ቶሊ ይጠብ ይችላል። ከቻልክ ይዘህ ና እራሱ ነጭ። እሺ እሺ ይሄ ሶፊሻ ወይ እ ገና ከአዲስ አበባ ችግር የለውም ትደርሳለህ። ምንም መጀመሪያም ያለው ሰርፕራይዝ እንድትሆን ለዛን ነው። ይሄ ግን ይመቻል። መናስ ይበዛል። እውነት ለመናገር ለአንድ ተከራይ ብቻ ነው ያለው። እሱም ወንድ ነው። ከላይ ነው፣ ብቻውን ነው የሚኖረው። ከዛ ባለፈ ከታች ነው፣ ግራውንድ ላይ ያለው አፓርታማ ነው። ከታች ነው ያለው። አፓርትመንት ላይ ነው የምትኖረው? አዎ ከታች ነው ያለው። አንዱ ተከራይ ሻወር ምናምን አለው እንዴ? ኧረ ተው፣ አፓርትመንት እያልኩ ሻወር አለ ስለያለ፣ ይሄው፣ አረ በደንብ ነው ያለው። አየ ሞቃ ወይስ ቀዝቃዛ? ማሞቂያም አለው ማቀዝቀዣም አለው። አይ ጥሩ። አልጋው ሲበቃ በቂ ነው፣ በቂ ነው። እሺ በቃ ሁኔታው አይተን እንጠራለን፣ ሁኔታው አይተን እንጠራለን። ግን የሚያስፈልገው አይመስለኝም። ምን የሚያስፈልጋል? አው ካስፈለገ ያው እሱ እንዳንተ ምርጫ ነው። ለልጁ ነገር ነው። ታዲያ ነግሬዋለሁ እኮ ለእሱ እንዳይደክም። አረ ምንም ችግር የለም። እሺ ተቻባ እንትን ላክልኝ፣ ኢንተርኔት ፓኬጅ። እያወራሁ ልምጣ፣ እያየሁ ልምጣ። ይቻላል እሺ

ይሄን ብሎኛል እንደሆነና እንዳልሆነ ይህን ሰሞን ሲወራበት አብዛኞቹ ሰምታሉ አይደለም የሚለውን ነገር በድምጽ ደውዬ የማሰማቸው ነው። እንግዲህ ተወዳጆች እንዳያችሁት ነው፣ ሰዶማዊነት ጎረቤት ሀገርን ያቃጥላል። የይሁዳ መልእክትን በሰከነ ነገር ምዕራፍ አንድ ነው፣ ምዕራፍ አንድ ማንበብ ጥሩ ነው። ስለዚህ እንግዲህ ሰውየው ከስራ ተባሯል ተብሏል። የናዝሬት ከተማ የሚያደርገውን ነገር እንጠብቃለን መንግስት ህግስ ካለ ምን ያደርጋል በዚህ ጉዳይ ላይ ወይስ ነፃነት መብት እንደ ፈረንጆቹ በውስጥ የገባ ነገርን ማንም አይነካውም ተብሎ ማሽሞንሞንና ማሳደግ ለጥፋት ነው ሰዶማዊነት ጥዩፍ መሆን አለብን ሰዶም ክፉ ነው ጎረቤት ሀገርን ያቃጥላል ስለዚህ እያንዳንድ ትውልድ የራስን ድርሻ እንደ ናዝሬት ልጆች ተወጣ መልእክቴ ነው በአንድም በሌላ በዚህ ችግር ውስጥ ያላችሁ መፍትሄ ከፈለጋችሁ እግዚአብሔር ዛሬም መፍትሄ ይሰጣል ወደ እግዚአብሔር ቅረቡ ወደ ቤተ ክርስቲያን ቅረቡ ለንስ አባታችሁ ተናገሩ እያንዳንድ እምነት አለኝ የምትልም ና ቀረብ እውነተኛ የክርስቶስ ቤተክርስቲያን ኦርቶዶክስ ተዋህዶ ናት ትረፍ መልእክቴ ነው ስለሆነም ነገ ምሽትም እግዚአብሔር ፍቅድ ብንኖር በላይፍ ፕሮግራም እንገናኛለን። ብንያም ሽታዬ ነኝ፣ ፍቅረ ኢየሱስ ከስደት ሀገር ኡጋንዳ ካምፓላ። ይህንን አገልግሎት መደገፍ ማገዝ የምትፈልጉ እዚህ ባስቀመጥኩላችሁ አካውንት መርዳት ትችላላችሁ። ከልብ አመሰግናችኋለሁ። ሰላም። ተዋህዶ መሸሸጊያዬ፣ ኦርቶዶክስ መጠለያዬ ሰላምሽ ከፍ በል እናቴ።